ሰበር መረጃ ለፅናት ደርሷታል። ሰበር መረጃው በዋናነት የአብይ አገዛዝ በቅርብ ጊዜ ምናልባትም በሁለት ሳምንት ውስጥ ወይም በዚች ክረምት አጭር ጊዜ ውስጥ ወደ ጦርነት ሊገባ እንደሆነ ለትልቅ ግዳጅ ተዘጋጁ የተባሉ የሰራዊቱ አባላት የሆኑ ስማቸው እንዳይጠቀስ፣ እንዲሁም ደግሞ አካባቢው ቦታው እንዳይጠቀስ በመንገር መረጃዎችን አድርሰውናል። እንግዲህ የግዳጅ ቀጠናው በሰራዊቱ ግምት ምናልባትም በአማራ ክልል ያለ አሁን አዲስ የተከፈተው ጦርነት ሳይሆን በትግራይ በኩል ወይም ደግሞ በኤርትራ በኩል ያለ የጦርነት ፍላጎት ሊሆን ይችላል የሚል ግምታቸው እየሰጡ ነው። እንግዲህ በቅርቡ የአብይ አገዛዝ ውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ለዓለም አቀፉ ማህበረሰብ ደብዳቤዎችን ጽፏል። የኤርትራ መንግስት የተቃዋሚዎችን በማደራጀት ሊወጋን ነው፣ እንደዚሁም ግዛት የአንድነታችንን በመውረር ጥቃት ለመፈጸም እየተዘጋጀ ነው የሚል መግለጫ በመግለጫ ያሳወቁ ሲሆን በዚሁ መግለጫቸው ላይ በዋናነት የአብይ አገዛዝ ለትንኮሳው የትኛውን አፀፋዊ ምላሽ ለመስጠት እንገደዳለን እስከ ማለት ደርሷል። ይህን አስመልክቶ የኤርትራ መንግስት ማስታወቂያ ሚኒስቴር የብልጽግና መንግስት የተለመደ መግለጫ ብለታል፣ የተለመደ ውግዘት ብለው ገልጾታል። ስለሆነም የአብይ አገዛዝ በዋናነት በሁለቱ ሀገሮች ላይ ተፋጦ የሚገኘው የጦርነት መልክ መልኩን እየቀየረ ወደ ግጭት የመግባት እድሉ በጣም ሰፊ እንደሆነ ፖለቲካውን በቅርብ የሚከታተሉ ሰዎች ሀሳብ አስተያየታቸውን እየሰጡ ነው። በዚህ ጉዳይ ላይ ፅናት ሚዲያ በደጋጋሚ ጊዜ ይህንን የፖለቲካ ትንተና ስንሰጥ ቆይተናል። በዋናነት ብልጽግና አጀንዳውን የሚቀይርበት እና የስልጣን እድሜውን ለማስረዘም በተለይ የውስጡን ቁስ ውጫዊ ለማድረግ አንዱ በዚህ በኩል እንደሆነ ሀሳብ አስተያየታችንን ሰልጠናል። ስለዚህ በቅርብ ጊዜ ወደ ጦርነት የመግባት እድሉ በጣም ሰፊ እንደሆነ ከመከላከያ ውስጡም ያሉ መረጃ ምንጮች እየገለጹ ነው። ምናልባት በአጭር ጊዜ አዲስ ተለዋዋጭ ነገር ልንሰማ እንችላለን። አንዱ መረጃ ይሄ። ሁለተኛው አብይ ባወጣው በቅርብ ጊዜ የአፈና መዋቅር የሚታሰሩ ሰዎችና ገንዘባቸው፣ አካውንታቸው እንዳይንቀሳቀስ እንዲሁም ንብረታቸው እንዳይንቀሳቀስ የእግድ ትእዛዝ የሚጣልባቸው ሰዎች ኦልሞስት ተለይቶ እንደሆነ ከዚህ በፊት በደረሰ መረጃ ወደ እናንተ አምጥተናል። አሁን የእግድ ትዕዛዙ እና አፈጻጸሙ ምናልባትም በዚህ ሳምንት ውስጥ ተፈጻሚ ይሆናል። በርካታ ሰዎች የሚታሰሩ ንብረታቸው የሚታገዱ ባለሀብቶች እንዳሉ እየተሰማ ነው። በዋናነት ደግሞ ለእስር በከፍተኛ ደረጃ ጥቃት ይደቀንባቸው ምናልባትም ድብቅ እስር ቤት ውስጥ እየተወሰዱ ሊጣሉ እንደሚችሉ የመረጃ ምንጮች ግምታቸውን ከሚሰጡ መካከል የኤርትራ ተወላጆች የሆኑ ሰዎች በተለያየ አካባቢ እና በተለያየ ኮንዶሚኒየም አካባቢ የሚኖሩት ወጣቶችን ወይም የዛ አካባቢ የማህበረሰብ ክፍል የሆኑትን ሰዎች በጅምላ ለማፈስ ዝግጅት እንደጀመረ እየሰማን ነው። ምናልባት እነዚህ ዝግጅቶች ወደ ጦርነት የሚገባበት የምዕራፍ የመጀመሪያው የዘመቻ ፈሳ ምልክቱ እንደሆነ ማሳየት ይቻላል። ስለዚህ ሁለቱ መረጃ ለፅናት በተለይ የደረሰው ሰዎች እንግዲህ የአብይ አገዛዝ ሊያጠቃቸው የሚፈልጉ ኃይሎችን በአዋጅም እንዲሁም በአፈናም በተመሳሳይ በአዲስ ጦርነት እንቅስቃሴ ውስጥ ለመግባት ኦልሞስት የሰራዊቱ አባላት ግዳጅ ስላለ ተዘጋጁ መባላታል እንደተባሉ መረጃ አድርሰዋል። ሌላ በአማራ ክልል ነው፣ አዲስ ጦርነት ተከፍቷል። አሁን መረጃዎች እየሰማን ነው። በተለይ በአማራ ክልል በተለያዩ አቅጣጫዎች በጎጃም ቀጠናም በጎንደርም እንዲሁም በወሎም በኩል አዲስ ጦርነት እንደተከፈተ እየሰማን ነው። ምናልባት ይሄ ጦርነት ከዚ ከጦርነቱ ቀጣይ ከሚኖሩ ጦርነት ጋር የሚያያዝ ይሆናል የሚል ግምቶች አሉ። ምክንያቱም በተለይ አማራ ክልል ያለውን ኃይል በቻነው አቅም ጥቃት ከደረስን በተወሰነ መልኩ ጥግማ ሲያስከቻልን አዲስ ጦርነት ደግሞ እንከፍታለን የሚል ወታደራዊ ስሌትም ሊሆን ይችላልና ምናልባት እነዚህ አይነት ነገሮቹ በዚህ ክረምት ውስጥም ተጠናክሮ ሊቀጥል እንደሚችል ምልክቶች እየታዩ ነው። ወደ እናንተ ለማምጣት እንገደላለን። በአስቸኳይ የደረሰ መረጃ ይህን ይመስላል። ይህን ካልኩኝ የተለያዩ አጀንዳዎች አገር ቤት ውስጥ በጣም በፍጥነት እየተለዋወጠ ያለው መረጃዎችን ትንሽ እንድንለዋወጥና ዋና ሀሳባችን ላይ እናተኩራለን። በዋናነት የአብይ አገዛዝ ሰሞኑን በዚች ከሁለት ቀን ሶስት ቀን በፊት በአዲስ መልኩ ዘመቻ ማዕበል በሚል በአማራ ክልል በብዙ ቦታዎች ላይ ከፍተኛ ቁጥር ያለው ሰራዊት በማስገባት የማጥቃት እንቅስቃሴ ዘመቻውንም ዘመቻ ማዕበል ብሎ በመሰየም ጦርነት ላይ ያለው ክልሉ በአብዛኛው በአብዛኛው በሚባሉበት ሁኔታ የፋኑ ኃይሎች ከፍተኛ የሆነ የማጥቃት ኦፕሬሽን ወስደው እንደውም ብልጫ እያሳዩ እንደሆነ በሚያሳዩቸው የተለያዩ የምርኮኛ ፎቶዎች እና ቪዲዮዎች መረጃዎች እየወጡ ነው። ሌላው በፅናት ሚዲያ በኩል የመጣው መረጃ እንዳዳመጣችሁት የጦርነት ዝግጅት ሊከፈት ጫፍ ነው ያለው። እንግዲህ ሰሞኑን የአብይ አገዛዝ የውጭ ጉዳይ ሚኒስቴር ለዓለም አቀፉ ማህበረሰብ ደብዳቤ መጻፉን ፅናት ሚዲያ ዘግባ ነበር። በተለይ ከኤርትራ ጋር የሚኖረው ጦርነት በትግራይ በኩልም እንደ መግቢያ ሊጠቀም እንደሆነ በስፋት በስፋት ስንገልጽ ቆይተናል። እንደ ፅናት መረጃ ከሆነ በቅርብ ጊዜ ጦርነቱ እንደሚጀመር እና ለዛም ከፍተኛ ዝግጅት እያደረገ እንደሆነ እየሰማን ነው ያለ ነው። በውጤት ደረጃ ምን ይሆናል የሚለውን እንግዲህ አብረን ነው ያወቅን። ግን በአጭር ጊዜ ወደ ጦርነት የሚገቡበት እድሎች አሁን ከግምትም በላይ ተጨባጭ ሆነው ማስረጃዎች እየወጡ ነው። ከዚህ ጋር በተያያዘ የአዲሱ ጦርነት እንድምታ የአብይ አገዛዝ በአማራ ክልል እየወሰደ ያለው አዲሱ ጦርነት እንድምታዎቹ ምንድናቸው? የባዕድን ሰልፍ፣ አምስተኛው ጎሳ፣ የባዕድን ሰልፍ ምንስ አስፈለገ የሚለው በተወሰነ መልኩ ትንሽ እንመጣበታል። እንግዲህ በእኛ እምነት የአብይ አገዛዝ ዋናነት አማራ ክልል ላይ አዲስ የማጥቃት ኦፕሬሽን የከፈተበት የተለያዩ ምክንያቶች አሉ። የሴናሪዮ ምክንያቶች አሉ ግን እነዚህ ምክንያቶች ተጨባጭ የመሆን እድላቸው ሰፊ ነው ብለን እናምናለን። አንዱና ዋናው በእኔ ግምገማ፣ ምናልባት ሰሞኑን አንድ የተሰማ ነገር አለ። በፋኖ አንድነት ዙሪያ ላይ ትንሽ የተለያዩ እንቅፋቶች እንደገጠሙ የሚያሳዩ ምልክቶች ስላሉ፣ እነዚያ ምልክቶች እንደ ጥሩ አጋጣሚ በመጠቀም አሁን የተለያየና የተከፋፈለ ሁኔታም ስላለ በተለይ በሰራዊቱ በኩልም ተስፋ ማስቆረጥ ሊፈጠር ስለሚችል ይህንን አጋጣሚ ተጠቅሜ የማጥቃት ኦፕሬሽን በፈጽም በተወሰነ መልኩ አድቫንቴጅ አገኛለሁ የሚል ስሌት አስልቶ ሊሆናል የሚል የመጀመሪያ እኔም ማስቀምጣቸው ምክንያቶች አሉ። ትክክለ ትክክል አይለም፣ ልሳሳት እችላለሁ፣ ግን በሌት እንተና ነው። ሌላው የብልጽግና ባለስልጣን በአብዛኛው የሚናገሩት ዘጠና በመቶ ተደምስቷል፣ አስር በመቶ ነው የሚቀር። ይሄ ብርሃኑ ጁላ ላይ ያለው እነዚህ አስር በመቶዎች ደግሞ የመለቃቀም ስራ ነው የምንሰራው ብለው በአደባባይ ገልጸዋል። እንደዚህ አይነት የውሸት ሪፖርት በተወሰነ መልኩ ትንሽም እውነት ለማስመሰል እና ለማጠናከር ለነሱ ውሸት ሳይሆን ለደጋፊዎቻቸው በተስፋ ዳቦ ያሉ ደጋፊዎቻቸው አብይ ይገፋልን ሺህ ዓመት ንገስልን የሚሉት ደጋፊዎቹ ትንሽ የመንግስት ቁመና ለማሳየት እውነት ነው ብለው እንዲያምኑ እንደዚህ አይነት ኦፕሬሽን ለመጀመር የተፈለገበት ሌላኛው እንቅስቃሴ ነው ብዬ አስባለሁ። በተመሳሳይ የሰላም ሚኒስትሩ እንደዚህ ብለው የተለያዩ ዞኖችን ይዘናል፣ ከ260 በላይ ቀበሌዎች እጃችን ላይ ነው ያለው፣ የፋኖ እንቅስቃሴ ተዳክሟል። በአብዛኛው ተመቷል ያሉት እንግዲህ የተመታው ኃይል በውጤት ደረጃ ምን እንደሆነ ያው በኋላ እንመጣበታለን። ሌላው በመስከረም ወር ላይ ያው አብይ ግድብም ጋዝም ማውጣለሁ ብሏል። ግድብም ማስመረቅ አለው ብሏል፣ በተለይ ከአባይ ግድብ ጋር በተያዘ። እናም ጋዝም እናወጣለን የሚል የውሸት የጮቤ በጮቤ እርገጡ ዜናዎችን አሰምቷል። ስለዚህ ከመስከረም በፊት በተወሰነ መልኩ የፋኖ እንቅስቃሴ በዚህ ክረምት ውስጥ ከፍተኛ አድቫንቴጅ ሊወስድ ስለሚችል፣ በተለይ ክረምቱና ዝናቡን ተገን አድርጎ የተለያዩ የማጥቃት ወታደራዊ እንቅስቃሴ ሊጀምር ስለሚችል፣ ይሄ ደግሞ በተወሰነ መልኩ አቅም ስለሚኖረው ከመንግስት አቅም ይልቅ የአማጽዮን ኃይል አቅም ይኖረዋል፣ የሚል ወታደራዊ ግምገማ፣ ከዛ በፊት በተወሰነ መልኩ የማዳከም እንቅስቃሴና የማጥቃት ኦፕሬሽን ሊፈጽም የሚል ግምቶች ሊኖሩ ይችላል የሚል መላምቶች አሉ። ሌላው በተመሳሳይ የማስቀምጠው ምናልባትም በተለየ መልኩ ቅድም በመረጃችንም እንዳልነው ከኤርትራ ጋር ጦርነት ውስጥ ለመጀመር ኦልሞስት የቀናት ጊዜ ነው ያልኩት። በሁለቱም በኩል አሁን መፋጠጡ ለይቶለታል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ መግለጫ ለዓለም አቀፉ ማህበረሰብ ከሰጠ በኋላ የኤርትራው መንግስት ማስታወቂያ ሚኒስትርም የተለመደ ጋጋታ ብሎታል ው የብልጽግናን በአጭሩ ነው የሚገልጹት። ይህ የቃላት ጦርነት ወደ መግለጫ ሄዷል። ከዚህ በኋላ የሚቀረው የጥይት ድምፅ ነው። ምናልባት በጣም በአጭር ጊዜ ውስጥ ይጀምራል። ከዚህ በፊት ጽናት ሚዲያ ያስቀመጠቻቸው ትንተና ሁሉ መሬት ላይ ትክክል ሆነን ልናየው ነው ማለት ነው። ስለዚህ ከዛ ጦርነት በፊት በተወሰነ መልኩ በፋኖ እንቅስቃሴ ላይ አብይ አሁን አዲስ ጦርነት የጀምረው ያው ከኋላ የመውጋት እድላቸው ሰፊ ነው። እኔ ወደዛ ፊት ሳዞር ከኋላ ይመታል የሚል ስጋትም ስላለው የተወሰነ የሀይል ማዛባት ስራ ለመፈፀም እድሎችን ለመጠቀም ይመስለኛል። ከዛ በፊት ወደ እነሱ ሊገባ ያሰበበት እነዚህ የተለያዩ ሴናሪዎች ናቸው። ዋናው እና ትልቁን ግን ቦታ የምሰጠው አንዱ በመጨረሻ ላይ ያስቀመጥኩት ከኤርትራ ጋር ካለው ጦርነት በፊት በተወሰነ መልኩ በፋኖ በኩል እድሎችን ለመጠቀም እና በተለይ የፋኑ አንድነት እክል ስለገጠመው እድሎችን ተጠቅመን ኃይላችን በስፋት አስገብተን የማዛብ አስራ ስራ የሚል መላምቶች አስቦ ሊሆን ይችላል የሚለው ተጨባጭ ነገር ይሆንልኝ። እየተከታተለች ጽናት ሚዲያ ወደ እናንተ ትመጣለች። ለነበረን ቆይታ ሁሉ ከልብ አመሰግናለሁ። ጽናትን የምትከታተሉ ሀሳብ አስተያየት የምሰጡ ሁሉ እጅግ አመሰግናለሁ። ጽናትን ደግፉ! ጽናትን ደግፉ! ላይክ፣ ሼር፣ ሰብስክራይብ በማድረግም ሌሎችን በማዳረስ ከጽናት ጎን ልትቆሙ እንጠይቃለን። ጽናት የህዝብ ድምፅ የግፋውን ልሳነች። ስለነበረ ቆይታ አመሰግናለሁ። ሰላም